ስሜ ታማኝ በየነ ወይም ደግሞ ወዲ አቦይ በየነ እባላለሁ። አይሆፕ የተራረፈ አማርኛ ይኖራችኋል ብዬ አስባለሁ። ትሰሙኛላችሁ ብዬ እንደምታውቁት ዛሬ የመጣሁት የእኛን የምስራቅ አፍሪካንም ሆነ የኤርትራና የኢትዮጵያን ፖለቲካ ታውቁታላችሁ። ቶክሲክ ነው በጣም በረከት ግን ያደግኩበት ነፍስ ያወቅኩበት ዘፈንን ያጣጣምኩበት ታላቅ ሰው ስለሆነ ሐዘኔን ለመክፈል ለማክበር ነው የመጣሁት እና በመምጣቴ በጣም ደስ ብሎኛል። በረከት መንግስትዓብ ገና ከልጅነቴ ከሂሩት በቀለ ቀጥሎ ምዘፍኖ የሱን ዘፈን ነበር ያኔ። ትርጉሙንም ባላቀው በጣም ነበር መወደው። ምክንያቱም የዜማ ግላጼው አጨዋወቱ የዜማ ምርጫ ሁሉ የተለየ ሰው ነበር። እኔ ባደኩበት አካባቢ ሸክላ ሲወጣ የበረከት ለእኔ ትልቅ በቃ በዓል ነበር የሚመስለኝ። ከዛ እያደጉ ከመጣው በኋላም ዘፈኖቹን ሰማ ነበር። እንግዲህ ያው ስናድግ ደግሞ ኦፒኒናችን ይቀያየር የለም። ያም ቢሆን ለበረከት መንግስትዓብ ችሎታና የጥበባዊ ስራ የማይቀየር ፍቅር ነው ያለኝ። እኔ አስመራ ከመሄዴ በፊት ኤርትራን የማውቀው በበረከት ዘፈን ነው። በኋላ ያው ትርጉሙን ስታውቁት አንዳንዱ በተለያየ ጎራ ላይ ነበር። እናንተ እንሄዳለን ስትሉ እኔ ደግሞ አትሄዱም ከሚሉት ውስጥ ነበርኩና አቆርደት ሰኒ መሬት ኮብኮባ የሚል ዘፈን ነበረው። ብዙዎቹ ዘፈኖቹ በተለይ ደግሞ አይነ ኮከብ ፀራራ ወርቅ ሚሌኒ የሚለው ዘፈን ውስጥ ምጽዋ ሂድ ተናፈስ ጉርጉሱ አበራ ሐሙስ የሚል ዘፈን አለ። ግን ያም ሆኖ ሄጄ መጽዋንም ለማየት በቅቻለ። የመጀመሪያ ግን ያስተዋወቀኝ በረከት ነበር። እና በጣም ታላቅ ሰው፣ በጣም የተሟላ የጥበብ ሰው በረከት መንግስትዓብ ባላማየት እኔ ብስማማው ባልስማማው ባላ የሚያምንበትን በረሃ ድረስ ገብቶ የሚፈልገውን አሳክቶ ያለፈ ሙሉ ሰው ነው። እንግዲህ እኛ በዛም በዚህም ብዙ ተገዳደልን አይደል? እግዚአብሔር የተሻለውን የሰላም ጊዜ ያምጣልን ብዬ እመኛለሁ። በእውነት ነው የምላቸው። አሁን ድሮ ልጆኘ አቆርደ ተሰኔ መሬት ኮኮባ የሚዘፈን ደግሞ አለ እነዚ ሁሉ እኔ የልጅነት እንትኖቼ ናቸው። በኋላ ያው የትግል ዘፈን ነው ምናምን አ በኋላ ያም ሆነ ያስተዋወቅ እሱ እና ይሄ ሁሉ ያልፋል። አሁን ያለው ትኩሳት ይበርዳል። ከዚህ በኋላ የሚመጣው የሰላም አገር ይሆናል። እናንተም እኛም ሰላም አግኝተን በተለይ ደግሞ በአንድ ምሳሌ በሰጣችሁ በትግሉ ወቅት በረከት በእናንተ ሳይድ ሆነው ጥላሁን በዚህ ሳይድ ሆነው ዘፈኑ በሁለቱም ጎራ። ጥላሁን የሞተለት የዛሬ 16 ዓመት መጀመሪያ ሐዘናቸውን የገለጹት ፕሬዚዳንት ኢሳያስ እና በረከት መንግስትዓብ ናቸው። እና ትልቅ አክሩታል ያለቀን ያን ዕለት የተሰማኝ ስሜት ቀላል አይደለም። አሁን እንደ በረከት እንደ ጥላሁን አይነት ሰዎች ቢኖሩን ወደ ሰላም የሚያመጡን በቃ የሚሉ እዛም እዚህም መጥተው የሚያስማሙን ትልቅ አርቲስቶች እንዲፈጠሩ ምኞቴ ነው። ያኔ ታዲያ እኔ ምድል ባገኝ እንደ ድሮ አስመራ ጅ እንዳደረግኩት አራይ በአርክስ ተከታተልቲ ፕሮግራም ና በመጀመርታ በሽመኝ ብሽም ናይ ብሔራዊ ቲያትሮ ሰላምታ ይቃሉና ምያል ያ ቀን እንዲመጣ ጸልያለሁ። የምችለውን አደርጋለሁ። በረከት ነፍሱን ይማረው፣ ቤተሰቦቹን መጽናናት ያ ያነ